ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በየቀኑ አዳዲስ የእግር ኳስ የዝውውር መረጃዎችን እንዲሁም ፕሮፋይል ነክ ጉዳዮችን ወደ እናንተ እያደረሰ ይገኛል። አሁን የዝውውር መረጃዎችን የምንዳስስበትን ጥንቅር ወደ እናንተ ልናደርስ ነው። አብሮነታችሁ ያለን። በዝውውር መረጃችን በቅድሚያ የምናገኘው ሊቨርፑልን ነው የፕሪምየር ሊጉ ሻምፒዮን የመሃል ተከላካይ ለማስፈረም ተቀርቧል። በብዙ ክለቦች የሚፈለገው 24 ዓመቱ እንግሊዛዊ ማርክ ጌሂ ምርጫውን የመርሲሳይዱን ኃያል ክለብ አድርጓል። ክሪስታል ፓላስም ከፍ ያለ ክፍያ ያገኝበታል ተብሏል። ጌሂ የአርኔስ ሎት አራተኛ ፈራሚ ይሆናል ተብሎም እየተጠበቀ ነው። በሌላ በኩል ዳርኑ ኑኔስ የሴሪኤውን ሻምፒዮን ናፖሊ ሊቀላቀል መሆኑ ተሰምቷል። ናፖሊ ግን ሊቨርፑል የጠየቀውን ሰባ ሚሊዮን ፓውንድ ለመክፈል አቅም የለኝም ማለቱም በዘገባው ተመላክቷል። በተመሳሳይ ጃረል ኳንሳ ሰኞ የበር ሊቨርኩሰን ዝውውሩን ለማጠናቀቅ የጤና ምርመራ እንደሚያደርግ ተነግሯል። ሊቨርፑል በመልሶ ግዢ አማራጭ የ2 ዓመቱን የመሃል ተከላካይ በ35 ሚሊዮን ፓውንድ ለመሸጥ መስማማቱ ታውቋል። ከሊቨርፑል ወደ ማንቸስተር ዩናይትድ እናልፋለን። ቀያይ ሰይጣናቱ ከማቲያስ ኩኛ ውጭ ያስፈረሙት ተጫዋች የለም በዚህ የዝውውር መስኮት። በዚህም ዩናይትድ አንድሬ ኦናናን በመሸጥ የቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም ይፋዊ ድርድር መጀመሩ ተሰምተዋል። ቼልሲም አርጀንቲናውን ግብ ጠባቂ ለማስፈረም ድንገተኛ ፉክክር መጀመሩን የተገለጸው ሰማያዎቹ ለቪላ 45 ሚሊዮን ፓውንድ ቢያቀርቡም የኤሜ ምርጫ ለዩናይትድ መጫወት ነው ተብለዋል። በሌላ በኩል ማንቸስተር ዩናይትድ ራሽፎርድ እና ጋር ናቸው ከክለቡ እንዲለቁ የሚያስችል ክፍያ ሊፈጸም እንደሆነ ተሰምቷል። ሁለቱ ተጫዋቾች ረዘም ያለና ከፍ ያለ ደሞዝ የሚያስገኙ ያላቸው በመሆኑ ውላቸውን ማፍረስ የሚያስችል ገንዘብ ለመክፈል ዩናይትድ ዝግጁ ነው ተብሏል። ገዢ ክለቦችም በሳምንታዊ ደሞዛቸው ከፍታ ምክንያት ፍላጎታቸው እየቀነሰ መሆኑ ተሰምቷል አርሰናል አርሰናል የሪያል ማድሪዱን አጥቂ ሮድሪጎን ለማስፈረም ንግግር ጀምሯል። ብራዚላዊ አጥቂ ሮድሪጎ ሪያል ማድሪድ በአሰልጣኝ ካርሎ አንቸሎቲ ሲመራ በነበረበት ዓመታት በቋሚ አሰላለፍ ለቡድኑ አገልግሎት ሲሰጥ ቆይቷል። ነገር ግን አንጋፋው አሰልጣኝ መልቀቃቸውን ተከትሎ ክለቡን የተረከበው ዣቪ አለምሶ ተጫዋቹን በቋሚ አሰላለፍ ሊያስቀጥሉ አልቻለም። ለዚህም ማሳያው በአሜሪካ እየተካሄደ ባለው የዓለም ክለቦች ዋንጫም ሎስ ብላንኮቹ ባደረጉ ሶስት ጨዋታዎች ተጫዋቹ ተሰልፎ የተጫወተው 88 ደቂቃ ብቻ ነው በቀጣይም በቦታው ቋሚ አሰላለፍ ውስጥ የመግባት እድሉ በጣም ጠባብ መሆኑ ሲገለጽ አርሰናል ዋነኛው የተጫዋቹ ፍላጊ መሆኑን ፉትቦል ለንደን ዘግቧል። ሪያል ማድሪድ ለ24 አመቱ ተጫዋች 77 ሚሊዮን ፓውንድ ክፍያ እንደሚፈልግ ተነግሯል። እዛው በአርሰናል ቤት ቪክቶሪዮ ኩሬሽን እናያለን። በቪክቶሪዮ ኩሬሽ ዙሪያ የስፖርቲንጉ ፕሬዚዳንት ቫራንዳስ ልዩ አስተያየት ሰጥተዋል። ቫራንዳስ እንደሚሉት ዋጋው ስንት እንደሆነ አልናገርም፣ ተጫዋቹ ራሱን ያውቃል ሲሉ ስለ ዝውውሩ ተናግረዋል። ቪክቶር በ60 ሲደመር 10 ሚሊዮን ፓውንድ እንደማይለቅ እናገራለሁ። በዚህ ዋጋ የትማይሄድን ምን ያሉት አክለውም እኛ ዩኬርሽ ህልም ላይ አንቆምም፣ ነገር ግን በቅርብ ሳምንታት ውስጥ ገበያውን ስንከታተል ቆይተናል ሲሉ ማስተያየታቸውን ሰጥተዋል። በዚህም ከቪክቶር ዮኮሪሽ በስድስት ወር የሚያንሱት ማቲያስ ኩኛህና ማርቲን ዙብሜንዲ 75 ሚሊዮን ዩሮ በላይ ሲዘዋወሩ አይተናል። ስለዚህ እኛ በ65 ሚሊዮን ፓውንድ እና በተመሳሳይ ዋጋ አንሸጠው ማለታቸው ተሰምተዋል። ወደ ቼልሲ እናልፋለን። ቼልሲ ጄሚ ጊተንሰንን ከዶርትመንድ ለማስፈረም መስማማቱ ታውቋል። ቼልሲዎች ጄሚ ጊተንሰን ለማስፈረም ከቦሩቲያ ዶርትመንድ ጋር ስምምነት ላይ ደርሰዋል። በሁለቱ ቡድኖች መካከል የነበሩት ንግግሮች በዓለም ክለቦች ዋንጫ ላይ ባሉበት ወቅት ሲካሄዱ መቆየታቸውም ስካይ ስፖርት ዘግቧል። የቡንደስሊጋው ቡድን ባየር ሙኒክ ተጫዋቹን ለማስፈረም ፍላጎት ቢኖረውም የሃያ አመቱ ተጫዋች ወደ ስታንፎርድ ብሪድ እንዲያቀና ስምምነት ላይ ተደርሷል። ከማንቸስተር ሲቲ አካዳሚ በመውጣት ዶርትመንድ የተቀላቀለው ጀሚ ጊተንስ ለቡድኑ ለቡርኑ 106 ጨዋታዎች ማድረግ ችሏል። ጊተንስ ባለፈው ውድድር ዘመን ለዶርትመንድ በሁሉም ውድድሮች በ48 ጨዋታዎች 12 ግቦችን በማስቆጠር አምስት ኳሶችን አመቻችቶ አቀብሏል። ቼልሲ በሌላ መረጃ ተጫዋች ለማስፈረም መስማማቱ ተገልጿል። የምዕራብ ለንደኑ ክለብ ቼልሲ ብራዚላዊውን የፊት መስመር ተጫዋች ጆአው ፔድሮን ለማስፈረም ከብራይተን ጋር ከስምምነት ላይ መድረሱ ተገልጿል። የ23 ዓመቱ የፊት መስመር ተጫዋች ጃው ፔድሮ በቼልሲ እና ኒውካስል ዩናይትድ ቢፈለግም ሰማያዊዎቹን ምርጫው ማድረጉ ተነግሯል። ቼልሲ ለጃው ፔድሮ ዝውውር 50 ሚሊዮን ፓውንድ እንደሚያወጣ ሲገለጽ ተጫዋቹ የ6 ዓመት ሁሉ እንደሚፈርም ተዘግቧል። ተጫዋቹ በውድድር ዓመቱ ለብራይተን 30 ጨዋታዎች ሲያደርግ 10 ፕሪሚየር ሊግ ግቦችን አስቆጥሮ ስድስት አመቻሽ አቀብሏል። ኒውካስል ዩናይትድ የኤድሃው ቡድን ለበርንሌው ግብ ጠባቂ ጀምስ ትራፎርድ በመነሻነት ያቀረበው 25 ሚሊዮን ፓውንድ ውድቅ ተደርጎበታል። ሁለቱ ክለቦች በ21 ዓመት በታች የእንግሊዝ ብሔራዊ ቡድን ግብ ጠባቂ ጉዳይ መቀራረብ አልቻሉም። ኒውካስል የ19 ዓመቱን ታይለር ድብሊንግን በሌላ በኩል ከሳውዝሃምፕተን ለማስፈረም መፈለጉ ታውቋል። ወጣቱ የክንፍ አጥቂ በሊቨርፑል ተተናምና ክሪስታል ፓላስም እንደሚፈለግ ይታወቃል። ባርሴሎና ኒኮ ዊሊያንስ ለካታሎኑ ክለብ ብቻ መጫወት እንደሚፈልግ ተናግሯል። ነገር ግን ለባርሳ ከፈረመ በኋላ መጫወት የሚያስችለውን ማረጋገጫ እንደሚፈልግ ነው ያሳሰበው። ስለሆነም ባርሳ የሁለት ዓመቱን ወጣት ከማስፈረማቸው በፊት የላሊገውን የፋይናንስ መመሪያ ማስተካከል የሚያስችሉ ተጫዋቾችን የመሸጥ ግዴታ ይኖርባቸዋል ተብለዋል። ኤቨርተንን እናገኛለን። ዶሚኒክ ካልቨርት ሌዊን ከኤቨርተን ጋር መለያየቱ ተሰማ። የ28 ዓመቱ አጥቂ ካልቨርት ሌዊን ከቶፌዎቹ ጋር ያለው ውል የፊታችን ሰኞ የሚጠናቀቅ በመሆኑ ይህንን ተከትሎ ክለቡን እንደሚለቅ ቢቢሲ ስፖርት ዘግበዋል። በኤቨርተን ለ9 ዓመታት ቆይቻ ያለው በክለቡ እጅግ አስደሳች ጊዜ ና አሳልፍ ያለው ከዚህ ውሳኔ ላይ የደረስኩት በቀላሉ አይደለም ሲል አስተያየቱን ሰጥቷል። እንደ አውሮፓውያን አቆጣጠር በ2016 ነበር ከሼፊልድ ዩናይትድ የጉድሰን ፓርክን ክለብ በ1.5 ሚሊዮን ፓውንድ የተቀላቀለው። በቆይቶም 273 ጨዋታዎችን አድርጎ 71 ግቦችን አስቆጥረዋል። በ2021 ለክለቡ ፕሪሚየር ሊግ 16 ግቦች በማስቆጠር የተሻለ ስኬት ያስመዘገበበት ዓመት ሲሆን፣ ከእንግሊዝ ብሔራዊ ቡድን ጋርም በአውሮፓ ዋንጫ ለፍጻሜ መድረስ ችሏል። በመጨረሻም አልናስርን ነው የምናየው። ከቀናት በፊት የክርስቲያኖ ሮናልዶ ውል ያራዘመው የሳውዲው ክለብ በጥር የዝውውር መስኮት በከፍተኛ ገንዘብ ከአስቶን ቪላ ያስፈረመውን አጥቂ በውሰት ሊለቀቅ መሆኑ ተሰምቷል። የ21 ዓመቱ ጆን ጁራን ለቱርኩ ፌነርባቼ ሊተላለፍ ነው ተብሏል። በሌላ በኩል አልናስር ጆርጌ ጁሱስን አዲስ አሰልጣኝ አድርጎ በዚህ ሳምንት መቅጠሩ ይታወሳል። ውድ የፉትቦል ማዕድ ተከታዮች ፉትቦል ማዕድ ባጫጭርና ፕሮፋይል ነክ በሆኑ መረጃዎች ወደ እናንተ ዘውትር እየደረሰ ነው። እናንተም አብሮነታችሁ አይለየን። ሰላም።